እንዴት ናችሁ? ዛሬ የምነጋገረው ፒኤምአይ ወይንም ፕራይቬት ሞርጌጅ ክፍያን ይሆናል። ፕራይቬት ሞርጌጅ ክፍያ ምን እንደሆነ ለማስረዳት መጀመሪያ በሞርጌጅ ክፍያ ውስጥ ያሉ ነገሮችን ብናያቸው ጥሩ ነው። በሁሉም የሞርጌጅ ክፍያ ውስጥ የማይቀሩ አራት የክፍያ አይነቶች የሚጠቃለሉ ማለት ነው። አራት የክፍያ አይነቶች አሉ። አንዳንድ ሞርጌጆች ውስጥ ደግሞ የሚኖሩ ሁለት አሉ። እንግዲህ አራቱ ሁሉም የሞርጌጅ አይነቶች ውስጥ የሚገኙት ወለወለድ የምንከፍለው ክፍያ ወይም ኢንትረስት ወደ ወደ መቀነሻ የምንከፍለው ክፍያ ፕሪንስፓል የምንለው፣ የፕሮፐርቲ ታክስ የመሬትና የቦታ ግብር እና አራተኛ ኢንሹራንስ ነው። ሆም ኦነርስ ኢንሹራንስ ወይም ሀዛርድ ኢንሹራንስ የምንለው ማለት ነው። እነዚህ ሁሉም የሞርጌጅ አይነቶች ውስጥ አሉ። ሁለቱ የሞርጌጅ አይነቶች ሊኖሩም ላይኖሩም የሚችሉት ደግሞ ሁለቱ ፒኤምአይ ዛሬ የምንነጋገርበት ፕራይቬት ሞርጌጅ ኢንሹራንስ የምንለውና አሶሲሽን ፊ ናቸው እነዚህ አንዳንድ የብድር አይነቶች ውስጥ ወይም የምንገዛው ቤት አይነት ይወስናል፣ የብድር አይነታችንም ይወስናል፣ ላይኖሩ ይችላሉ። ፒኤምአይ የምንለው ክፍያ ሞርጌጃችን ውስጥ የሚኖረው ምን ሲሆን ነው ብትሉኝ፣ ሞርጌጃችን ውስጥ ፒኤምአይ የሚባል ክፍያ የሚጠቃለለው የከፈልነው ዳውን ፔመንት ወይም ቅድመ ክፍያ ከሀያ ፐርሰንት በታች ከሆነ የፒኤምአይ ወይም ደግሞ ፕራይቬት ሞርጌጅ ኢንሹራንስ ይኖራል። አበዳሪዎች እነዚህ ባንኮችም ሞርጌጅ ካምፓኒዎችም በጣም የሚያስደስታቸው ወይም ጥሩ ነው ብሎ የሚያስቡት ነገር እኛ ሀያ ፐርሰንቱን ዳውን ስናደርግ እነሱ ደግሞ ሰማንያ ፐርሰንቱን ሲያበድሩ ነው። ለምሳሌ የመቶ ሺህ ብር ቤት ቢሆን እንግዲህ ምን ማለት ነው? እኛ ሀያ ሺህ ብር ይዘን ብንመጣ እና እነሱ ሰማንያ ሺህ ብሩን ቢያበድሩ ነው የሚወዱት። ነገር ግን ሀያ ሺህ ብር የለንም ካልናቸው አንሰጣችሁም አይሉም። ብድሩ መክፈል ላለብንና መክፈል ላልቻል ነው ሀያ ሺህ ብር ግን ኢንሹራንስ ይገባሉ። እንበል ለምሳሌ ያህል የመቶ ሺህ ብር ብድር ብንወስድ 3 ፐርሰንት ዳውን ፔመንት ማድረግ እንችላለን። ብለን 3 ሺህ ብር ዳውን ፔመንት ብናደረግ 17 ሺህ ብር መክፈል ያለብን አልከፈልንም ማለት ነው። ስለዚህ ለዚህ 17 ሺህ ብር አበዳሪዎቻችን ምን ይገባሉ? ኢንሹራንስ ይገባሉ። ወርሃዊ የኢንሹራንሱን ክፍያ ማን ይከፍላል? እኛ እንከፍላለን። ምን በሚል ስም? ፒኤምአይ በሚለው ስም ይሄ ኢንሹራንስ የምንገባው ኢንሹራንስ ማንን ነው ፕሮቴክት የሚያደርገው ማንን ነው የሚከላከለው ብንል አበዳሪውን ነው የሞርጌጅ ካምፓኒውም ወይንም ባንኩን ነው የሚከላከለው። ለምን ብትሉ 20 ዳውን አላርጋችሁም እናንተ ሁለት ዓመትም ሶስት ዓመት ውስጥ ኖራችሁ ቤቱን ጥላችሁት ብትሄዱና ፎርክሎዝ ብታደርጉት ባንኩ ከኢንሹራንስ ካምፓኒዎቹ መክፈል ያለባችሁን ቅድም የተነጋገርናትን 3 ሺህ ዳውን አርጋችሁ 17 ሺህ ማድረግ ባትችሉ ሞርጌጅ የኢንሹራንስ ካምፓኒ 17 ሺህ ብሩን ለባንኩ ይሰጠዋል ማለት ነው። ለዚህ ነው ራሱን ባንኩ ራሱን ፕሮቴክት ያደርጋል ከዛ 17 ሺህ ብር ባንኩ ሰጥቶታል። እናንተ ቀድማችሁ ሶስት ሺህ ብር ዳውን አድርጋችኋል። ስለዚህ ቢያንስ ቢያንስ የ17 ሺህ ብር ኪሳር አልደረሰበትም ማለት ነው። ይሄ ባንክ ቤቱን ሲሸጠው በኋላ መልሶ በመቶ ሺህ ብር ከሸጠው ኢቨን ወጥተዋል። ምንም የከሰረው ነገር የለም። ግን ከመቶ ሺህ ብር በታች ቢሸጠው ደግሞ ከስረዋል። ስለዚህ ቢያንስ ቢያንስ የሚከስረው ነገር እንዲቀንስለት በሚል ነው ይሄ ፒኤም አይ ክፍያ ወይም ሞርጌጅ ክፍያ የምንከፍ ፒኤምአይስ ለተበዳሪስ ጠቅሞታል? አዎ፣ ፒኤም አይ በመኖሩ ምክንያት 20 ፐርሰንት ዳውን ፔመንትን ባንከፍል ባይኖረንም ሶስት ፐርሰንት አድርገን አምስት ፐርሰንት አድርገን መበደር እንድንችልና ቤት እንድንገዛ መድረግ አስችሎናል። ስለዚህ ለተበዳሪም ቢሆን ጥቅም አለው ማለት ነው። ይህንን የፒኤም አይ ክፍያ ጭራሹኑ ሞርጌጃችን ውስጥ እንዳይኖር ማድረግ እንችላለን? አዎ፣ ይቻላል። የመጀመሪያው ነገር ምንድን ነው? በመጀመሪያ ደረጃ ብድሩን ስንወስድ ሀያ ፐርሰንት ወይም ከሀያ ፐርሰንት በላይ ቅድመ ክፍያ ወይም ዳውን ፔመንት በመክፈል መጀመሪያውኑ ፒኤምአይ እንዳይኖርብን ማድረግ እንችላለን። ሁለተኛው ደግሞ የብድሩን ሀያ ፐርሰንት ከፍልን ስንጨርስ ብድሩን ከጀመርን ቤታችንን ከተረከብን በኋላ በፍጥነትም ይሁን አንዴ ባገኘነው ገንዘብ ሀያ ፐርሰንት ሚሆን፣ ለምሳሌ ቅድም ባየ ነው ምሳሌ መቶ ሺህ ብር ቤት ከሆነ እንግዲህ የቀረብን አስራ ሰባት ሺህ ብር ነው። አስራ ሰባት ሺህ ብሩን አንስተን መክፈል ከቻልን ሀያ ፐርሰንቱን ሞላን ማለት ነው። ስለዚህ የሞርጌጅ ካምፓኒዎቹ ጋር ደብዳቤ ጽፈን ይህንን ፒኤምአይ ክፍያ አንሱልን ማለት አለብን። እንዳትረሱ የግዴታ ደብዳቤ መጻፍ ወይንም መደወል ያስፈልገናል፣ ነው ኢሜይል ማድረግ ያስፈልገናል እንጂ እነሱ በራሳቸው ይህንን የፒኤምአይ ክፍያ ላያነሱልን ይችላሉ። ሶስተኛስ የቤታችን ዋጋ ወይንም ፕሮፐርቲ ቫሊዩ ደግሞ 20 ፐርሰንት ሲጨምር ለምሳሌ መቶ ሺ ብር ነው አለ ቤቱን የገዛ ነው። የቤቱ ዋጋ ከአራት ዓመት ከሶስት ዓመት በኋላ መቶ ሀያ ሺ ብር ቢደርስ ወይም ከመቶ ሀያ ሺ ብር በላይ ቢሆን አሁንም ማመልከቻ አስገብተን ፒኤምአይ ይነሳለን ማለት እንችላለን። ነገር ግን ይህንን ለማድረግ የግዴታ ባለሙያ የሆነ ገማች ወይንም አፕሬዘር መላክ አለበት። የአፕሬዘሩን ክፍያ እኛን የምንከፍለው እንግዲህ አምስት መቶ ስድስት መቶ ብር አካሄድ ድረስ ሊያስወጣን ይችላል ከዛ ከፍለን ያ የመጣው ፕሮፌሽናል ገማች ሰው አዎ፣ ይሄ ቤት መቶ ሃያ ሽህ ብር ነው፣ መቶ ሰላሳ ሽህ ብር ነው ካለ የግምቱን ሪፖርት ለባንኩ ይልካል። እኛም በዛ መሰረት ደብዳቤ ጽፈን እንዲነሳልን መጠየቅ እንችላለን። እንግዲህ ይሄ ከባንክ ባንክ የተለያየ ሕጎች ሊኖራቸው ይችላል። እሱንም ቼክ ማድረግ አይከፋም። እንግዲህ ዛሬ ፒኤምአይ ምን እንደሆነ ፒኤምአይ የሚባለው ክፍያ ስለማስወጣት ምን ማሟላት እንዳለብን ተነጋግረናል። መልካም ጊዜ